ውድ ቤተሰቦች ተመልሼ መጥቻለሁ። እንግዲህ ዛሬ በቪዲዮ በጣም ደስ ብሎኛል። እናንተም ስለመጣው ደስ ብሏቸዋል። እኔም ደግሞ አቀባበላችሁ እንኳንም ሰላም መጣሽ ምናም ብዙ ኮሜንታን አንብባ ያለው ከልብ አመሰግናለሁ። የእኔ ድንቅ እህቶች ክፉ ነገር አይንካብኝ። ለእናንተ ቃላት የለኝም። የማታ እንጀራ እርፍ የምትሉበት እንጀራ አላህ ይስጣችሁ። ከፍ በሉልኝ። እውነት የሰውን ደስታ የሚያስደስታችሁ ሰዎች ከምንም በላይ ያላ ደስታውን ያብዛላችሁ ነው ምለው እና የመጣሁበት ምክንያት ቢኖር ዛሬ አብርሽ እንደምታዩት ኢንስታግራም ላይ በጽጌ ልደት እየጨፈሩ በቃ የተለያየ ነገር እየተጠቀሙ አሉ ቪዲዮ አይቻለው። ነገር ግን እኔ እዚህ አብርሽን እዛ ቦታ ለምን ተገኘ ብዬ አብርሽን አልወቅስም ለምንም ጨፈረ ለምንም ጠጣም ብዬ አልልም ምክንያቱም ይሄ የራሱ ህይወት ነው ሲቀጥል ሰውም አለ ምንም አይነት ከማንም ማንም ወንዶችም አሉ ሴቶችም አሉ የፈለገ ነገር ቢያረግ ለምን አረገ ብዬ እሱን ልወቅ ሰውም አይደለም የምታዩት ነገር ግን እዚህ ጋ እኛ ኦዲንስ ወይም ደግሞ ስግደት አለም የምንኖር እህቶቻችን አብርሽን እናሩታን በጣም የምንወዳቸው በጣም የምናደንቃቸው ከራሳችን በላይ እነሱን ሲያለቅሱ፣ ስናለቅስ፣ ሲደሰቱ፣ ስንደሰት በቃ የደስታቸው ጊዜ እኛም ደስታችን እንደዛው፣ ሲያዝኑም እንደዛ አዝነን ነገር ግን እኔ ግራ የገባኝ ነገር፣ በጣም ግራ ገብቶኛል። አብርሽና ሩታ በዚህ ልክ በሰው ላይ የሚጨክን ልብ አላቸውም እንዳልል እኔ እንጃ። አብርሽም እንደዚህ አይነት ሰው አይደለም፣ ሩታም እንደዚህ አይነት ሴት አይደለችም። እኔ ቤተሰብ በጣም ግራ እየተጋባሁ ነው እውነት ይህን ነገር እስከ መቼ ይሆን እንደዚህ የሚቀጥለው? እናንተም ግራ ተጋብታችኋል። እዚህ ጋር ስራ አይደለም። በህይወታቸው የሆነ ነገር ገጥሟቸዋል ስትሉ የሆነ ነገር ይፈጠርና አንድ ነገር ታያላቸው። ይህንንማ በቃ ስራ ነው ይስሩ። እነሱ ሰላም ናቸው ስትሉ እነሱ ሰላም እንዳልሆኑ ነገር ነው ቪዲዮ አምጥተው የሚያሳዩን እና በጣም ግራ ገብቶኛል። እኔ ግራ የገባኝ ነገር እነዚህ ሁለቱ ናቸው። በተረፈ ስለ ሩታም ላይፍ ስለ አብርሽም ላይፍ የሚያገባኝ ነገር የለም። ምንም ነገር ሰው ነው መደሰት አለበት መጫወት አለበት የፈለገበት መሄድ አለበት ይህንን ለምን ብዬ እኔ ኦዲዬንስ ነኝ እኔ ውድካለሁ እኔ ያደንቅሃለሁ አብርሽ ለምን ጨፈርክ ለምን ጠጣህ ከሴት ጋር ለምን ቁጭ ያልክ ከሌላ ሴት ጋር ለምን እንዴት ትጨፍራለህ ብዬም አልለውም ይሄ እኔን አይመለከተኝም እኔን አይወግነኝም ላይፉ ነው እንደፈለገ መሆን መብቱ ነው እንደፈለገ ይሁን አብርሽ ነገር ግን ከዚህ ከሶስት ቀን ከአራት ቀን በኋላ አብርሽ ታሞ ፍራሽ ላይ እንደተኛ አልጋ ላይ እንደነበረ ሶፋ ላይ ደብሮት አገሬ ንገባለው ሩታም የተለያየ ቪዲዮ ኤፍሬምም የተለያየ ቪዲዮ ሲያቀርቡልን ነበረ። ነገር ግን ያንን ነገር ለምን ለኛ አስፈለገው? ያስፈለገው ደግሞም ሁሉም የምንሰራው ቪዲዮ አንድ ባንዳቸው ያያሉ። ምናለቅስ፣ ምናዘን፣ ምንስቅ አብርሽና ሩታ አንድ ላይ እንዲሆኑ የምንፈልግ ልጆች ተለያይተውም እንዲኖረው የሚፈልጉት አንድ ባንድ ጠንቅቀው ነው የሚያውቁት ነገር ግን ይሄን እያወቁ አንድነታቸው ለእነሱ እየተዋጋን አንድ እንዲሆኑ ተደስተው ስቀው አብረው በቃ ደስታቸው እንዲህ እንዲያሳልፉ የምንፈልግ ልጆች እኛ ይሄንን ነገር ይገባናል ብዬ አላስብም። ለምን ብትሉ ቤተሰብ፣ እኔ እንጃ ሩታ ትታው ሄዳ አብርሽ ወይም ደግሞ የሆነ ችግር ተፈጥሮባቸው በሁለታቸው እንደዚህ አይነት ላይፍ ያሳልፋል ብዬ አልገምትም አብርሽ ግን እስከ መቼ ድረስ ነው ይሄ ነገር? የኔ ጥያቄ እስከ መቼ ድረስ ነው የምትሄዱበት? ዩቱበር በሙሉ ማለት ነው። በቃ እኛ እዚህ ጋር ወደን ፈቅደን እናንተ ከፍ እንድትሉ ከማንም በላይ ሆናችሁ አድጋችሁ በቃ ወደ ታች እንዳትወርዱ እኛ በቃ ኔ እንጃ። ወይ ሰላማችሁ ያለኛ እነሱ እኛ ዩቱብ ካልሰራን እኛን ከላዩ አይኖሩም ትላላችሁ መሰለኝ ዩቱበሮች አስተሳሰባቸው የአሁኑ ዩቱበር የሚሰራው ስራ በየቤቱ ማለት ነው፣ የሚሰራው ስራ እንደኔ ደብሯቸዋል። ቤተሰብ እንደኔ አስጠላቷ። እኔ በጣም ሰለቸኝ፣ ከመስለቸትም ያክል በቃ የሰው ጭካኔው። እንዴ ሰውን መውደት ማለት ወንጀል ሊሆን ነው እንዴ? ሰውን ማድነቅ ማለት ወንጀል ሊሆን ነው ወይስ? ግራ ተጋባውኝ እኮ እንዴ በቃ እነዚህ ልጆች እኮ ስራ እየሰሩ ነው። ተዋቸው ይስሩ፣ ይደጉ በቃ ብለን አምነን ስንቀበል እነሱ ይመጡና ሩታ ከአንድ ታለቅሳለች፣ አብርሽ ከአንድ በኩል ያለቅሳል። አይ እነዚህ ልጆችማ በመሃላቸው የሆነ ነገር ተፈጥሯል ብለን ደምድመን ደግሞ እነሱ ከነሱ ለማዘን ወይም አንዳንድ ነገር አብ ትክክልነን ብለን ለማስተካከል ስንሞክር ሌላ ላይፍ ነው፣ የደስታ ላይፍ ነው የሚመጣው፣ የሳቅ ላይፍ ነው የሚመጣው። እኔ በጣም እኮ ነው ግራ ተጋባኝ፣ ቤተሰብ ይህንን አክል አብርሽና ሩታ መውደዴ የምን እውነት እኔ በህይወቴ እናቴና አባቴ ከምሬ ነው የምላቸው አንድ ቀን መርቀውኝ እንጂ ረግመውኝ አያውቁም። የሆነ ቀን የተረገምኩበት ቀን ነው። እንዴ አብርሽና ሩታ ማድነቂ አብርሽና ሩታ መውደዴ እስከምን ድረስ ማለት ነው። በዚህን አክል ምን በደናቸው? ምን አረግናቸው? እንደ ከዚህ ሁሉም በቃ እኛ ካደበር ናቸው ካስጠላ ናቸው። በየጊዜ ከሚያስለቅሱን ግማሹ ስልኩን ይሰብራል፣ ግማሹ ከሚዲያ ላይ የለም። ይህ ሁሉ ፈተና ከምታቀርቡብን እውነት አብርሽና ሩታ ግልጽ ተናግራችሁ ከአሁን ወዲያ አትዩን፣ አትከታተሉን፣ በቃ ለእኛ ቦታ አትስጡን ብትሉ አንድ ነው። በቃ እነሱም ጠርተውኛን እኛ ምንተዋቸለን ብለን የራሳችን ነገር እንኖራለን። ነገር ግን በዚህን ያክል በጣም ይደብራል እውነት አረ፣ በፈጠራችሁ ወይ፣ ሰላም እንደሆናችሁ በግልጽ እኛ ሰላም ነን፣ ስራ እየሰራን ነው፣ ማናችሁም አትጨናቁ ብላችሁ ተናገሩ። ምንም የሚጎዳችሁም ነገር የለም። አይም ደግሞ ይሄን ነገር እውነተኛ ታሪክ ነገር ነው፣ ትክክለኛ የሆነ የእኛ የህይወታችን ታሪክ ነው። እኔና ሩታ እንደዚህ ሆነናል ብላችሁ ደግሞ ይፋ በትክክል አድርጉ። አረ፣ በዚህ ልክ በሰው ላይ መጫወት በጣም ነው። እኔ እንጃ። የስንት እንባ የስንት ልጆች እንባ ነው የስንት ልጆች ስልክ ነው የሚያልቀው። ይሄንን ዋጋ፣ የዚህን አክል ዋጋ ማስከፈል ለእኛ ተገቢ ነው ብዬ አላስብም። ቤተሰብ እንደ ትላንትና ወረታ ያን ሁሉ ስታለቅስ፣ ያን ሁሉ እንባ ስታወርድ ከእሷ ስንት ልጆች ያለቀሱ አሉ ከእሷ ጋር በጣም ተጎታለች። ልቧ ተሰብረዋል። በቃ ሌላ ታውቃላችሁ፣ የምናውቀው ነገር በሆዳችን የያዝነው ነገር እውነት አንዳንዴ ኔ ማለት ነው፣ ለምን አብርሽ እንዲህ እንዲህ ነገር ብሎ ይፋ አያረግም ብዬ የማስብበት ጊዜ አለ። የላሰባችሁት ነገር እንድታወሩ፣ እውነት እዚህ ጋር ቦታ በዛብኝ፣ በቃም ሰለቸኝ ምናምን ስትል፣ በቃ ካለው አንጻር፣ ከምትሰደብ አንጻር፣ በቃ የእውነት እውነት ሚዲያ ላይ ከምትደረግ አንጻር በቃ በላያችሁ ባልሰማችሁ ነገር ስሪ በተባለች ነገር በቃ በዛች የጥያቄ ፍቅር ባቀረበችበት ነገር ነው ሰው ሁሉ እስከ ዛሬ የሚሰድባት። ሌላ እኔ ሩታ ስትሳደብ አይቼም አላቅም፣ ወታ መልስ ስሰጥም አላቅም፣ እንደዚህ ሆኛለሁ እርዱኝም ስትል አላቅም። በቃ ያቺናት ያቺ አንድ ጥፋት ዋናት በእሷ ናት። በቃ የረከሰች ሴት የተለያየ ነገር ብለው የሚሰድቧት ማለት ነው። እና ተሳዳቢዎች ራሱ ገደል እንዲከቱ የሚያደርጉት እኔ አሁን እኔ እንጃ በጣም ነበረ ማዝነው ሲሰድባት ሩታን ሲያመናጭ ጓት ራሱ በቃ ለምን እንደ እህታ ያያትም? ለምን እንደ ወንድም አያዩትም አብርሽን የራሳቸው የወንድማቸው ትዳር ቢሆንስ የእህታቸው ትዳር ቢሆንስ እንደዚህ ነገር ያረጓሉ ወይ ብዬ ሁሌም ሀሳብ የሚሆንብኝ ጥያቄ ነበረ። ነገር ግን እዚህ ጋ አብርሽና ሩታ የሚያመጡት ነገር ቤተሰብን ግራ እየገባኝ ነው። እውነት በጣም እኔ እንጃ። ከምንም በላይ እየሰለቸኝም እያለ በቃ ዛሬ አንድ ነገር ይላሉ፣ ነገ አንድ ነገር ያመጣሉ። ዛሬ ደግሞ ሲጨፍሩ ሩታ ያላችሁ ነገ ደግሞ ሲያለቅሱ ሳያላችሁ፣ እኔ ምን አምኜ ምን እንደምቀበል አላቀም። እዚህ ጋር ሩታዬ ብዬ ሙጭጭ ብዬ ስል ሌላ ነገር ነው የሚመጣልኝ። አይ ደግሞ አብርሽ ደግሞ ደና ነው ምናምን፣ ምንም ነገር የለበትም ስል እሱም ሌላ ነገር ይዞ ነው የሚመጣው። እኔ በተፈጥሮ እኔ እንጃ አላቅም። የአብርሽና የሩታ ህይወት ጠላትም አለባቸው ይሆን? በመካላቸው ምን አይነት ሴጣን እንደገባ አላቅም፣ እንዴት እንደሚያደርጋቸው የሰው ልጅ እንደዚህ በአንድ ይቀይራል። ሲቀጥል እንደውም ጽጌ ዳኒ ወደ አብርሽና ሩታ ህይወት ከገቡ በኋላ መቼም ሰላም የለም፣ ጤንነት የለም። ነገር ግን በዚህ ልክ እኔ አይቼም አላውቅም። እናንተ ቤተሰብ፣ እኔ በጣም ግራ ገብቶኛል። እውነት ምን ብዬ ራሱ ቪዲዮ እንደምሰራ ምን ብዬ አብርሽና ሩታ ለማድነቅ ራሱ ግራ እየገባኝ ነው። በጣም ነው የሚያመው። ይገርማል በጣም